ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው እንግዲህ አንድ አዲስ ቪዲዮ ይዤላችሁ መጥቻለሁ። ከአማርኛ ስርዓተ ነጥብ ጋር አብረን ቆይታ እናደርጋለን። ዛሬም እነግራችሁ ወደ አስራ ዘጠኝ አይነት የስርዓተ ነጥብ አይነቶች አሉ። እያንዳንዳቸውን እነሱን ይሆናል ማለት ነው። ስለዚህ ስርዓተ ነጥብ የመጀመሪያው ዛሬም ማሳያችሁ አንድ ነጥብ የተባለው ነው። አንድ ነጥብ እንግዲህ ብዙ አገልግሎት አለው። እያንዳንዱን አገልግሎትን እያየን ብነድ ይሻላል ብዬ ነው የመጀመሪያው አገልግሎት ቃላትን አሳጥሮ ለመጻፍ ቃላትን ለማሳጠር ቃላትን ለማሳጠር ነው። ለምሳሌ ቃላትን ከምናሳጥርባቸው አንዱ ሶስት ምሳሌ ቢሰጣችሁ አዲስ አበባ አበባ ተብሎ የሚጻፈውን አአ ብለን እንጽፋለን። ዓመተ ምሕረት የሚለውን

ብለን እንጽፋለን። ይሄ ቃላት አሳጥሮ መጻፉ ላይ ነው። እሺ አንደኛው ጥቅሙ ቃላትን አሳጥሮ ለመጻፍ ነው። እንግዲህ አንድ ነጥብ የመጀመሪያ ጥቅሙ ቃላትን አሳጥሮ መጻፍ ነው። ስለዚህ በምልክት አንድ ነጥብ ማለት ይሄ ዶት ነው፣ ዶት ነው። ስለዚህ ቃላትን አሳጥሮ ሲጽፍ እንዴት ነው የሚለውን እንመልከት። እንግዲህ ቃላትን በዚህ መልኩ አሳጥረን መጻፍ እንችላለን። ለምሳሌ አዲስ አበባ የሚለውን አ ዶት አ ማለት እንችላለን። ዓመተ ምሕረት የሚለውን አ ዶት ወይም አንድ ነጥብ ዓመተ ምሕረት ዶክተር የሚለውን በዚህ መልኩ ማሳጠር እንችላለን። ሌሎቹንም መዘርዘር እንችላለን ማለት ነው። ሌሎቹንም በዚህ መልኩ አሳጥሮ መጻፍ ይቻላል። አንዱ ጥቅሙ ነው። እንግዲህ አንድ ነጥብ ከስርዓተ ነጥቦች ውስጥ አንድ ነጥብ ያላት ጥቅም አንደኛው ቃላትን አሳጥሮ ለመጻፍ ነው ማለት ነው። ሁለተኛው ብርን ከሳንቲም ለመለየት ነው። ብርን ከሳንቲም ለመለየት ብርን ከሳንቲም ለመለየት ለምሳሌ አምስት ብር ከአርባ ሳንቲም አራት ብር ከሀምሳ ሳንቲም ስድስት ብር ከሰባ ሳንቲም ዘጠኝ ብር ከሀያ ሳንቲም ስምንት ብር ከሰላሳ ሳንቲም አስር ብር ወይም መቶ ብር ከሀምሳ ሳንቲም እያለ በአንድ ነጥብ እያሳጠርን እንጽፋለን ማለት ነው። ስለዚህ ሁለተኛ ጥቅሙ ይህንን ነው። ሌላው ሶስተኛ በክፍልፋይ ቁጥሮች፣ ክፍልፋይ ቁጥሮች ሲኖሩ ወይም የነጥብ ቁጥሮች በሙሉና በክፍልፋይ ቁጥሮች መሃል ለመለየት የምንጠቀመው በሙሉና በሙሉና በክፍልፋይ ቁጥሮች

ዘጠኝ ነጥብ ዘጠኝ እያለ ዘጠኝ ነጥብ ዘጠኝ እያለ እንጽፍ እንጽፋለን ማለት ነው። ዘጠኝ ነጥብ ዘጠኝ እያለ እንጽፋለን። ስለዚህ ሶስት ጥቅሞቹ እነዚህ ናቸው፣ እነዚህ ናቸው ማለት ነው። እነዚህ ሶስቱ ጥቅሞች ናቸው። እሺ፣ ይሄ እንግዲህ ስለ አንድ ነጥብ ያወራኋችሁ ነው። ስርዓተ ነጥብ ወይም ሁለተኛ ላይ የተቀመጠው ስርዓተ ነጥብ ሁለት ነጥብ ነው። ሁለት ነጥብ እንግዲህ ከዚህ ላይ እንደምታዩት ይህንን ይመስላል። ሁለት የአንድ ነጥብ ሁለት ጊዜ መጽሐፍ ነው። የአንድ ነጥብ ሁለት ጊዜ መጽሐፍ ነው ማለት ነው። ስለዚህ ይህ ስርዓተ ነጥብ ለምን ለምን ያገለግላል የሚለውን እንመልከት። አንደኛ ቃልን ከቃል ለመለየት ነው። ቃልን ከቃል ለመለየት አንደኛ ጥቅሙ፣ ቃልን ከቃል ለመለየት ለመለየት እንጠቀመዋለን ምሳሌ አበበ መጣ፣ በሁለት ነጥብ ለየነ። ወይም ዘሪቱ አዲስ ነጠላ ዜማ ሰራች ብንል እዚህ ጋር አራት ነጥብ አለ። በዚህ መሃል ቃላትን ከቃላት ለመለየት ተጠቅመንበታል ማለት ነው። ቃላትን ከቃላት ለመለየት ተጠቅመንበታል። ከዚህ በላይ ስለዚህኛው ምሳሌ መስጠት አይጠበቅብኝም። በሁለተኛ ጥቅሙ ሰዓትን ከደቂቃ ለመለየት ነው። ሁለተኛ ጥቅሙ ሰዓትን ከደቂቃ ለመለየት ምሳሌ ሁለት ሰዓት ከእኩል አራት ሰዓት ከአርባ ስድስት ሰዓት ከሀያ ስምንት ሰዓት ከአርባ አምስት ወይም ሩብ ጉዳይ አስራ ሁለት ሰዓት ከዜሮ ዜሮ አስራ አንድ ሰዓት ከሰላሳ ወይም ከእኩል እያልን ሰዓትን ከደቂቃ ሰዓትን ከደቂቃ ለመለየት እንጠቀምበታለን። ምናልና ሰዓትን ከደቂቃ ለመለየት እንጠቀምበታለን። ሶስተኛ ጥቅም አለው አንድ የማይቀር ጥቅም ልንገራችሁ። ሶስተኛ ጥቅሙ ምዕራፍን ከቁጥር ለመለየት ምዕራፍና ምዕራፍና ምዕራፍና ቁጥሮችን ለመለየት ምዕራፍና ቁጥሮችን ለመለየት ያገለግላል ቁጥሮችን ለመለየት ለመለየት ያገለግላል ለመለየት ያገለግላል። ለምሳሌ ኢሳያስ ኢሳያስ ብለን ምዕራፍ ሶስት ቁጥር አንድ እስከ አምስት ምንን እንስላለን። ወይም ማቴዎስ ማቴዎስ ሶስት ከቁጥር አምስት እስከ ስድስት ወይም እንደዚህ እያልን እዚህ ላይ ምዕራፍና ቁጥሮቹን ለመለየት ያገለግላል። ወይም ደግሞ እሺ ሶስተኛ ደግሞ ማሳያችሁ የትኛው ስርዓተ ነጥብ ነው? ሶስት ነጥብ የሚባለውን ስርዓተ ነጥብ ነው። ሶስት ነጥብ ከዚህ ጋር እንደምታዩት ሶስት ዶቶች ወይም አንድ አንድ ነጥብ ሶስት ጊዜ ማለት ነው። ብዙ ሀሳቦች አሉት ይሄ ወይም ብዙ ሀሳቦችን ያምራናል። አንደኛ ያላለቁ ሀሳቦች አሉ። ለምሳሌ የሆነ ሰው ጽፎ ጽፎ ጽፎ ሀሳቡ የሚቀጥል ከሆነ ጽፎ ጽፎ ሲጨርስ መጨረሻ ላይ ይቀጥላል ብሎ በሶስት ነጥብ፣ ይቅርታ ብዙ አይደረግም፣ ይቀጥላል ይላል ይቀጥላል ሲል በሶስት ነጥብ ይገልጻል ማለት ነው። ሀሳቡን የሆነ ጽሁፍ እየጻፈ ሄዶ ሄዶ የሆነ ቦታ ላይ ሲደርስ በዚህ ቀጥሎ የሆነ ቦታ ይደርሳል፣ እናንተ ጨርሱት የሚለውን ሐሳብ በመጠቀም ምን አድርጎ ይጽፈዋል? ይቀጥላል በሚል ይጠቀምበታል። ሌላው በንዴት በተለይ ትረካ ላይ በንዴት በሐሳብ መመሰጥ፣ ሐሳብን መግለጽ ባለመቻል የሐሳብ መቆራረጦች፣ መቆራረጦች ይኖራሉ። ለምሳሌ አንድ ሕፃን የሆነ ሰው መቶት መጥቶ አጠገባችን ሊገልጽልን ቢፈልግ ይህ እንባ ይተናነቀዋል ማለት ነው። በዚያ ሰዓት በሐሳብ ይሄን እንጠቀማለን ማለት ነው። ወይም የሆነ ስሜታዊ ሆኖ የሆነ ሰው የሆነ ነገር እንድናስብ ቢፈልግ ጀምሬ ተውኩት፣ ያላለቀ ሐሳብ አለ፣ ይሄ ብቻ አይደለም፣ ሌሎችም ሌሎችም አሉኝ፣ ምዘረዝራቸው የሚል በንዴት በቁጣ በለቅሶ ወይም የተቆራረጠ ሐሳብ ሲኖር ያን ሐሳብ ሙሉ ሐሳቤን አልጻፍኩም፣ አላደረስኩም። ብሎ እንደ ማሰብ የምንጠቀምበት ነው። ሌላ በጹ ሌላ ሶስተኛ በጽሑፋችን ውስጥ የሌላ ሰው ጽሑፍ ለኛ እንዲመቻ አድርገን በማቅረብ ልንጠቀመው እንችላለን። ያ ማለት የሆነ ቦታ ላይ አንድ ጽሑፍ አለ። የሌላ ሰው ጽሑፍ የሌላ ሰው የሌላ ሰው ሐሳብ ሰውን ሐሳብ ወደ ራስ በራስ እንዲስማማ አድርጎ መግለጽ በራስ እንዲስማማ አድርገን ስንገልጸው ማለት ነው። ለምሳሌ ሶቅራጦስ እንዳለው ብለን እኛም የራሳችን ጨምረን የሆነ ሐሳብ ስናስፋፋ ወይም ስንጨምር እንደዚህ ሶስት ነጥብ ሶስት ነጥብን እንጠቀመዋለን ማለት ነው። ስለዚህ ይህ የሶስት ነጥብ ስርዓተ ነጥብ ጥቅም ነው። የሶስት ነጥብ ስርዓተ ነጥብ ጥቅም ነው። እሺ በአራተኛ የምንመለከተው ስርዓተ ነጥብ ነጠላ ሰረዝ ይባላል። ነጠላ ሰረዝ፣ ይህ ነጠላ ሰረዝ አንደኛ ተመሳሳይ ሙያ ያላቸውን ቃላት ለመለየት ያገለግላል። ለምሳሌ አንድ ምሳሌ ልንገራችሁ። በቃሌ ነው ነው የምነግራችሁ። አልማዝ ወደ ገበያ ሂዳ እንኩርት፣ ቲማቲም፣ ፓፓያ፣ ማንጎ ሲዘረዘሩ በዚህ ነጠላ ሰረዝ ነው የሚዘረዘሩት። እንደምታዩት አንድ ትልቅ ላይ ያለ ሁለት ትንንሽ ነጥቦች አሉ። ነጠላ ሰረዝ ይሄ ነው። ስለዚህ ተከታታይ ሙያ ያላቸውን ቃላት ስንጠቀም ነጠላ ሰረዝ ነው የምንጠቀም። አልማዝ ወደ ገበያ ሄዳ ብለን አሁን የምትገዛቸው ነገሮች አሉ፣ ግዢ ነው የሚፈጽሙ። እነዚያ ቲማቲም፣ ነጠላ ሰረዝ ማንጎ፣ ነጠላ ሰረዝ ብርቱካን፣ ነጠላ ሰረዝ ወመን እና ብለን እንዘጋቸው እና በርበሬ ገዝታ መጣች ብለን የምንገልጻቸውን ተመሳሳይ ሙያ ያላቸውን ነገሮች በዚህ መግለጽ ይቻላል። ሌላኛው ምዕራፍ እና ቁጥር ይገለጽበታል ተብሏል። አንዳንዴ አንዳንዴ ነው ብዙ ጊዜ አይደረግም ግን ምዕራፍ ሶስት ቁጥር ቁጥር አራት ይባላል ልቅድም እንዳልኩት ሉቃስ ሉቃስ ነጠላ ሰረዝ አንዳንድ ቦታ ላይ እንደዚህ አድርገው የሚጽፉ ሰዎች አሉ። ስለዚህ ለዚህም ያገለግላል ነው። ሉቃስ ሉቃስ አራት ነጠላ ሰረዝ ስድስት እስከ ሀያ የሚባል አይነት የሚጽፉ ሰዎች አሉ። ኦፕሽናሊ ነው እንጂ ግዴታ አይደለም። ኦፕሽናሊ ግን በዚህም የሚጠቀሙ አሉ። ነው። ሌላው ንዑስ አረጋትን ለመለየት ነው የምንጠቀምበት። ንዑስ አረጋትን ለመለየት እንጠቀምበታለን። ንዑስ አረጋት ስንል ምን ማለት ነው? ለምሳሌ ንዑስ አረጋ ስንል ባረፍተ ነገር ውስጥ አወቀ ጫማውን ከጣሊያን፣ ከረባቱን ከእንግሊዝ፣ ካልሱን ከብራዚል አስመጣ ብንል ይህንን ለመለየት በንዑስ አንቀጹን ወይም ንዑስ አረጉን ለመለየት እንጠቀምበታለን ማለት ነው። በጣም ብዙ ረጃጅም የሆኑ ከተለያየ ሀገር አንድ ነገር ብናስመጣ ንዑስ አንቀጹን የምለይበት ይሆናል ማለት ነው። ሌላው ባለቤትነትን ከሌሎች ተጠማሪዎች ጋር መለየት ባለቤትነትን ከሌሎች ተጣማሪዎች ጋር መለየት። ለምሳሌ ኢትዮጵያ በኦሎምፒክ መድረክ የመጀመሪያ የወርቅ ሜዳሊያ በአትሌት አበበ ቢቄላ አማካኝነት በማግኘት አፍሪካ ተቀዳሚ ከአፍሪካ ቀዳሚ ነች ይችላል። በዚህ አረፍተ ነገር ውስጥ ባለቤቱ እንግዲህ ኢትዮጵያ ናት። ባለቤትነትን ከሌሎች ተጣማሪዎች ጋር ማለት አበበ ቢቄላም አለ፣ አፍሪካ አለ። ስለዚህ ከዚህ ውስጥ ባለቤትነትን ለመለየት የምንጠቀምበት ስርዓተ ነጥብ ነጠላ ሰረዝ ነው። በስነ ግጥሞች ላይም ስነ ግጥሞች ላይም አለ። ለምሳሌ ስነ ግጥሙ ሲያልቅ እንደዚህ እንጠቀማለን። ቤት ማይዘጋ ከሆነ ወይም ቤት ማይመታ ከሆነ ማናደማድም ከሆነ እንደዚህ እያደረግን ነው የምንወርድ። ልክ ቤት ሲደፋ ግጥሙ ቤት ሲደፋ እንደዚህ እንሰናበት እንሰናበትና ልክ እንደዚህ እናደርግና ቤት ሲደፋ ቤት መታ ሲጨርስ አንዱ ስንኝ እንደዚህ አድርገን በአራት ነጥብ እንዘጋለን። ስለዚህ ስነ ግጥም ላይ ያለ የግለሰብ ስምና አድራሻ ላይ ለምሳሌ ፖስታ የቤት ቁጥር ስንጠቀም ይህኛውን እንጠቀማለን። ለምሳሌ ፖስታ ቁጥር 15 ፖስታ አቁ ፖስታ ቁጥር 15 04 ሳምቲንግ ሚል ከሆነ እንዲህኛው ነው የምንጠቀም ቀበሌ ቀበሌ ብሎ ቁጥር የሚያመለክተን ከሆነ ይሄኛውን ነጠላ ሰረዙን እንጠቀማለን ማለት ነው። ይህ እንግዲህ የነጠላ ሰረዝ ተግባር ነው። የነጠላ ሰረዝ ተግባር ነው። እንግዲህ አሁን ደግሞ ወደ አምስተኛው ስርዓተ ነጥብ ሄዳለሁኝ። እንደነገሯችሁ አስራ ዘጠኝ ነው ዛሬ ላሳያችሁ የፈለግኩትኝ። አሁን ወደ አምስተኛው ስርዓተ ነጥብ ሄዳለሁኝ። ሌሎቹን እናንተ የምታዩቸው ይሆናል ማለት ነው። ሌላው ድርብ ሰረዝ ነው። ሌላው ድርብ ሰረዝ ነው። አምስተኛ ድርብ ሰረዝ ነው። ከነጠላ ሰረዝ የሚለየው ነጠላ ሰረዝ ይህ ነበረ። ድርብ ሰረዝ ደግሞ እዚህ ጋር እንዲህ ይዘጋል ማለት። ስለዚህ ድርብ ሆነ ማለት ነው። ድርብ ሆነ ማለት ነው። በአጠቃላይ ይሄም ያያይዘው ሁለት ተቀራራቢ ሐሳቦችን ወይም ሁለት ተቀራራቢ አረፍተ ነገሮችን ያያይዛል። ያሬድ በጠዋቱ ከእንቅልፉ ይነቃል፤ ቁርሱን ከመብላት በፊት ትናንትና የተማረውን ያነባል። ለምሳሌ፣ ስለዚህ እንደዚህ አይነት ሐሳቦችን የምናይበት ነው። ምናልኩኝ ያሬድ በጠዋቱ ከእንቅልፉ ይነቃል፤ ቁርስ ከመብላቱ በፊት ትናንት የተማረውን ያጠናል። እሺ ሁሌ በሰው ብትመከርም፤ እሷ ግን ለቤተሰቦቿ ታዛዥ ልጅ መሆን አልቻለችም። ስለዚህ ምንድነው ተቀራራቢ የሆኑ አረፍተ ነገሮችን ለመለየት የምንጠቀምበት ነው። ሁሌ በሰው ብትመከርም ብለን ድርብ ሰረዝ እንጠቀማለን፣ እሷ ግን ለቤተሰቦቿ ታዛዥ ልጅ መሆን አልቻለችም ብለን እናስቀምጣለን። ማለት ይህ የድርብ ሰረዝ ጥቅም ነው። እሺ ሌላኛው ትምህርተ ጥቅስ ነው። ትምህርተ ጥቅስ እናንተ እንግዲህ ይህንን ጥቅስ ሁለት ነው፣ ትምህርተ ጥቅስ ነጠላ ጥቅስ የሚባል አለ፣ ድርብ ጥቅስ የሚባል አለ። ይሄኛውን ድርብ ጥቅሱን ወይም ትምህርተ ጥቅስ የሚባለውን እኛ የሌላ ሰው ነገርን ስናስተላልፍ ያ ሌላ ሰው የተናገረው ለምሳሌ እኔ ጠቅላይ ሚኒስቴሩ እንዳሉት ሁሉም ዜጋ ጠንክሮ መስራት አለበት የሚል ከሆነ እሳቸው የተናገሩት እዚህ ውስጥ ይገባል ማለት ነው። ስለዚህ የሁለተኛ ሰው ወገንን ንግግር ነው በነጠላ ጥቅስ ውስጥ የሚገባ ግን የሶስተኛ ሰው ንግግር ጭምር ነው። ጠቅላይ ሚኒስትሩ እንዳሉት ማህተመ ጋንዲ በጣም አስተዋይ መሪ ነበሩ። ስለዚህ ጠቅላይ ሚኒስትሩ እኔ ስነግራችሁ ጠቅላይ ሚኒስትሩ ከሌላ ሰው የሌላ ሰው ንግግር አመጣው ለኛ የነገሩን የጠቅላይ ሚኒስትሩ ንግግር ጥቅስ ውስጥ አይገባም ማለት እዚህ ጥቅስ ውስጥ እዚህ ጥቅስ ውስጥ ይገባል ማተ መጋንድ የተናገሩት ነው አሉ የተባሉት ምሳሌ እስቲ በግልጽ እንደው ርዕሰ ነጠላ ጥቅሱ በዚህ መልኩ ነው የሚቀመጥ ለምሳሌ ይህንን የተናገረው ሶስተኛ ሰው ከሶስተኛ ሰው ሁለተኛው ሰው አመጣ ይነገሩ ነው። ለምሳሌ ምን ይላል እግዚአብሔር እረኛዬ ነው። የኔታ ሊነግሩኝ ነው ነጠላ ጥቅስ ውስጥ አደርጋለሁ። እግዚአብሔር መፍራት ወይም እግዚአብሔር እግዚአብሔር እረኛዬ ነው ዳዊት ያላትን እቺን ጥቅስ ውስጥ ይከቱና ዳዊት በመዝሙሩ እግዚአብሔር እረኛዬ ነው አሉ የኔታ ምንል አሉ የምትለዋል ድርብ ጥቅስ። ይህንም ተናግሮታል ዳዊት በመዝሙሩ የሚለውንም እሳቸው ተናግረውታል፣ ለእኛ እንደ ሁለተኛ ሆነው ማለት ነው። ስለዚህ ድርብ ጥቅሱ ዜና የሚጀምረው ዳዊት በመዝሙሩ ብለው እሳቸው የተናገሩት ነው፣ ለእኛ የነገሩ ነው። ይህንን ነው ደግሞ እኔ ለእናንተ ማውራው። ምሳሌ አንድ መርጌታ ዳዊት እግዚአብሔር ረኛ ነው አለ ብለው ቢነግሩ ለእኔ ዳዊት የተናገረው ድምጽ ብቻ ነው። ትምህርተ ጥቅስ ውስጥ በነጠላ ጥቅስ የሚገባል። ሌላው የኔታው የሚነግሩኝ ግን መርጌታው የሚነግሩኝ በድርብ ጥቅስ ውስጥ ነው የሚሆን ማለት ነው። ከዛ እኔ የምናገረው ለእናንተ የምናገረው ደግሞ ምንም ጥቅስ አያስፈልገውም። እዚህ ጋር ድርብ ጥቅስ አለ። ዳዊት በመዝሙሩ የኔታ ናቸው መርጌታ ናቸው የተናገሩት ይሄን አሉና፣ እግዚአብሔር እረኛዬ ነው ብሏል። እግዚአብሔር ረኛዬ ነው ያለውን ድምጽ ያወጣው ማለት ነው ዳዊት ነው። ስለዚህ ይሄ በነጠላ ጥቅስ ይከተታል። እግዚአብሔር ረኛዬ ነው ያላት ዳዊት ናት። ከዳዊት አምጥተው መርጌታ እየነገሩኝ ነው ብሏል ብሏል የምትሏ ደግሞ ብሏል የምትሏ በድርብ ጥቅስ ከዚህ እዚህ እቺ ደግሞ የኔታ የዳዊትን ጨምረው በሶስተኛው መደብ ማን የሶስተኛውን ሰው ንግግር በነጠላ ጥቅስ አድርገው የተናገሩት ነው አሉ መርጌታ አሉ መርጌታ ያልኩት እኔ ላይ የኔው ጥቅስ ውስጥ ያይገባም ወይም አያስፈልገውም ማለት ነው። ስለዚህ ዳዊት በመዝሙሩ እግዚአብሔር እረኛዬ ነው ዳዊት ድምፅ የወጣችዋ እንዳለ ትቀመጣለች በነጠላ ጥቅስ። ከዛ በኋላ ብሏል ብለው ለእኔ ሲነግሩኝ እሳቸው የተናገሩት የውስጠኛውም የውጭኛውም ደግሞ በድርብ ጥቅስ ውስጥ ይገባና አሉ መሪ ጌታ ካለ ካልኩኝ፣ ስለዚህ ይሄ የሁለተኛ ሰው ንግግር ሆኗል ማለት። ስለዚህ የሶስተኛውን ሰው ንግግር አምጥተን ሶስተኛው ሰው ንግግር ሁለተኛው ሰው ተናገረው ብለን የምናወራ ከሆነ ነጠላ ትምህርተ ጥቅስ ትምህርተ ጥቅስ ያስፈልጋል ማለት ነው፣ ያስፈልጋል ስለዚህ በዚህ መልኩ እንድታዩ ትፈልጋለሁ። በኋላ እሺ ከዚህ በኋላ ያሉትን ስርዓተ ነጥቦችን ያስቀምጥላችኋለሁ እናንተ ደግሞ እየፈለጋችሁ ማወቅ ትችላላችሁ። ዝርዝራቸውን ግን አስራ ያለን ሌላው ትምህርት አንክሮ በሰባተኛ ደረጃ የምናገኘው ትምህርተ ትምህርት አንክሮ ትምህርት አንክሮ ይባላል ስርዓተ ነጥቡ ይሄኛው ነው ማለት ነው። ትኩረት የመስጠትን ነው ያው ጥቅሙ፣ በሰፊው ማየት ይቻላል መፈለግ ትችላላችሁ። ትምህርት አንክሮ ማለት ትኩረት ትኩረት ትኩረት መስጠትን ለመግለጽ የሚገ የሚያገለግል ነው። ስምንተኛው ስምንተኛው ትምህርተ ስላቅ ነው። ትምህርተ ትምህርተ ስላቅ መሳለቅ፣ ማሾፍ። ይሄ ነው ማሾፍ። ጎሽ ይገዛል አልቅደ ነው ስናሾፍ ነው። ኦ ብራቦ ስናደንቅ አትኩሮ ስንሰጥ ይሄኛውን እንጠቀማለን። ትምህርተ ስላቅ ደግሞ ስናሾፍ፣ አቤት ቆንጆ መሪ ይወጣሃል ስንል፣ አቤት ምሁር ነህ ብለን ይህን ቃል ከተጠቀምን እያሾፍ ነው፣ ደደብ ነህ እያለ ነው ማለት ነው። ሌላው ዘጠነኛው የጥያቄ ምልክት የሚባል ስርዓተ ነጥብ ነው የጥያቄ ምልክት ይህንን አብዛኞቻችሁ ታውቁታላችሁ። ጥያቄ አረፍተ ነገሮችን የምንመለስበት በእንግሊዘኛው በአማርኛውም አንድ ነው። በነገራችን ላይ እንግሊዝኛው የሚጠቀመው ይህንን ነው። እንግሊዘኛው የሚጠቀመው ይህንን ነው። አስረኛው ስርዓተ ነጥብ ህዝባር እዝባር ነው። ይሄ ማለት ነው፣ ህዝባር ይባላል። ብዙ ጊዜ አንዳንዴ ህዝባር ይባላል። ህዝባር በነገራችን ላይ በኮምፒውተር እንግሊዘኛው ማካፈል ነው የሚጠቀመው። ይሄኛውን ማካፈል ኮምፒውተር አያውቀውም፣ ስለዚህ ይሄኛው ነው። ለምሳሌ ስልሳ ሲካፈል ለሰላሳ ብሎ ኮምፒውተር ሲያስቀምጥ ይህንን ነው እንጂ ስልሳ ሲካፈል ለሰላሳ አያውቀውም። ስለዚህ እዝባር ወይም ህዝባር ይባላል ብዙ ጊዜ። አንድ ነገር አሳጥሮ ለመጻፍ እንጠቀምበታለን። ልክ እንደ አንድ ነጥብ ዓመተ ምሕረት ብለን ልንጽፍ ይቻላል። አዲስ አበባ ብለን ልንጽፍ እንችላለን። ስለዚህ ዋና ጥቅሙ አሳጥሮ ለመጻፍ ነው። አሳጥሮ ለመጻፍ ነው ማለት ነው። አሳጥሮ ለመጻፍ እንጠቀምበታለን። ሌላው 11ኛው ስርዓተ ነጥብ 11ኛ ቅንፍ ነው። ቅንፍ ነው። የአማራጮች አያያዝ ይባላል። ብዙ ጊዜ የአማራጮች አማራጮች አያያዥ አያያዥ ይባላል። ለምሳሌ አያያዥ ስንል ሁለት የሚያያዙ ነገሮችን ማለት ነው። አማራጭ ናቸው። በላ ወይም ተመገበ ብንል ሁለቱም አንድ ነው። አበበ ምሳ በላ ወይም ተመገበ የሚል ብንጽፍ ሁለቱም አማራጭ ናቸው። ወይ በላን መጠቀም ወይም ደግሞ በላ ተመገበ ካለ የበለጠ ቃሉን ለመግለጽ ነው። ተመገበና የበላን ዝምድና ለመናገር የምንጠቀምበት ነው ማለት ነው። ስለዚህ በላ ወይም ተመገበ ብለን መግለጽ እንችላለን። አስራ ሁለተኛው ስርዓተ ነጥብ ጭረት ጭረት ነው። ጭረት ማለት ይች ነች አጭሯ እንግዲህ እስከ ለመሆን ታገለግላለች እስከ ነው የምትሆነው። ከአምሳ እስከ ስልሳ ከሰባ እስከ ሰማንያ የሚል ወይም ከዚህ ኪሎ ሜትር እስከ አዲስ አበባ እስከ ሀዋሳ ሀዋሳ እያለ የምንገልጽበት ነው ማለት ነው። ስለዚህ እስከ ለማለት የምንገለገልባት የስርዓተ ነጥብ አይነት አስራ ሁለተኛዋ ይህች ናት ማለት ነው። ወደ አስራ ሶስተኛው እሄዳለሁ ወደ አስራ ሶስተኛው ስርዓተ ነጥብ እሄዳለሁ። እናንተም በዚህ መልኩ የአማርኛ መጽሐፎች ስታነቡ እነዚህን ነገሮች መሰረታዊ ሆነው ነው የሚጻፉት ማለት ነው የሚጻፉት። ስለዚህ ለመጻፍም ሆነ ለማንበብ መጽሐፍ ለመረዳት ይሄ ስርዓተ ነጥቦች በሙሉ አስፈላጊ ናቸው። ሌላው አቢይ ድርብ ሰረዝ ይባላል። አስራ ሶስተኛ ማሳያችሁ፣ አብይ ወይም ድርብ ሰረዝ፣ ድርብ ሰረዝ በመባል ታወቃል። ከጭረት ከፍ ያለ ነው። ይህንን እንደዚህ ብሎ ይገልጻል። ይህም እስከ ነው። ብዙ ጊዜ እስከ በመሆን ያገለግላል። አስራ አራተኛው ምን ይባላል? እሩይ እሩይ ይባላል። የእኩል የሆና ምልክት ብሎ ኮምፒውተር በሂሳብ የሚጠቀመው ነው። ምን ስንገልጽ ልንጠቀምበት እንችላለን? አንድን ብዛት እኩል ነው ብለን ልንገልጽ እንችላለን። ሌላው ረድፍ ነው። አስራ አምስተኛው አስራ አምስተኛ ረድፍ ረድፍ በእንግሊዘኛው አስትሪስ ወይም መልቲፕሊኬሽን ይባላል። አስትሪስ ይባላል። በኮምፒውተር በኮምፒዩተር ቋንቋ ስድስት ሲባዛ በስምንት አርባ ስምንት የሚለውን አያውቀውም። ስለዚህ በኮምፒውተር ስድስት አስትረስ ወይም ማባዛት ነው ብሎ የሚያውቀው በስምንት ሁሉ አርባ ስምንት ነው። ይሄኛው ኤክስ ነው አያውቀውም ማለት ነው። ስለዚህ በአማርኛም ረድፍ ተብሎ ይታወቃል ማለት ነው። ረድፍ ተብሎ ይታወቃል። አስራ ስድስተኛ እመ ጫት ይባላል። እመ ጫት? ይህ ማለት ምልክቱ ይህ ነው። ብዙ ጊዜ ስልኮች ላይ በፓወር ነው የምንጠቀመው። ለምሳሌ ሁለት ርቢ ሁለት ብሎ ለመጻፍ ሁለት ሁለት ብለን ነው ምንጽፍ። ስለዚህ የርቢ ምልክት ነው። በሂሳቡም ርቢ ብሎ ነው የሚጠቀመው። እመጫት ይባላል፣ በዚህኛው በአማርኛው ማለት ነው። ሌላ 17ኛው አራት ነጥብ፣ አራት ነጥብ ነው። አራት ነጥብ አረፍተ ነገር ሲዘጋ ወይም የአረፍተ ነገር መዘጋት የምንጠቀምበት አንዱ ስርዓተ ነጥብ ነው። ለምሳሌ አበበ የሮጠ መጣካና፣ መጨረሻ ላይ አረፍተ ነገር በሆኑ የምናውቀው በአራት ነጥብ መዘጋቱን ስናውቅ ነው። ብዙ ጥቅሞች አሉት። እያንዳንዱ እኔ ዛሬ ይህንን ካሳየኋችሁ፣ እናንተ ደግሞ በራሳችሁ ጥረት የምችሉትን አድርጉ። አቱን 17 ስርዓተ ነጥቦች በሚገባ ሳይቻችኋለሁ። ከዚህ በኋላ የእናንተ ጥረት ነው የሚሆነው። ለነበረን ቆይታ ከልብ አመሰግናለሁኝ። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑልኝ። ቪዲዮውን ግን ላይክ አድርጉት፣ ለሌሎች እንዲደርስ አድርጉት። መማርም የሚፈልግ ሰው አለ አቅም የሌለው። ስለዚህ በነፃ እዚህ ጋር ቋንቋ እንዲያዳብሩ እገዛ ታደርጉ ዘንድ በዚሁ አጋጣሚ መናገር እፈልጋለሁ። ይመቻችሁ።